በዛሬው ቪዲዮ ላይ ማቀርብላችሁ የማናውቀው ሰው ወደ ስልካችን ሲደውል የስልክ ቁጥሩን ባለቤት ስምና ፎቶ እንደዚህም የተለያዩ መረጃዎችን ማግኘት የሚያስችለንን መንገድ ነው ማሳያችሁ። ከዚህም በተጨማሪ ደግሞ የሚጠቀማቸውንም የሶሻል ሚዲያዎችን በቀላሉ ማወቅ እንችላለን። እና ዛሬ ማሳያችሁ መረጃ ስለሚጠቅማችሁ ሁላችሁም እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ። ሰላም እንዴት ናችሁ የቻናላችን ቤተሰቦች። ዛሬም ጠቃሚው ነገር ይዤላችሁ መጥቻለሁ። መግቢያዬ ላይ እንደጠቀስኩላችሁ የማናውቀው ሰው ወደ ስልካችን ሲደውል የስልክ ቁጥሩን ባለቤት ስም፣ ፎቶ እንደዚሁም ሌሎች መረጃዎችን የምናገኝበትን ዛሬ ነው ማሳያችሁ እኔ ለማድረግ አንድ የገድ ስልካችን ላይ መጫን የሚጠበቅብን አፕሊኬሽን አለ። አፑ እንዴት አድርገን ስልካችን ላይ እንደምጭን መጨረሻ ላሳያችኋለሁ። እና ወደ ፕሮግራሙ ከማለፋችን በፊት ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ መረጃዎችን እንደዚሁም ደሞ ወላችሁም ይህ ቪዲዮ ላይክ አድርጋችሁ መጀመራችሁንም እንዳዘነጉ፣ እና ወደ አፕሊኬሽኑ ልክ እንደዚህ እንደገባችሁ እንደዚህ ኢንተርፌስ ያመጣላችኋል። በመቀጠል ከታች ጌት ስታርትድ የምትለዋን አንድ ጊዜ ክሊክ ታረጋላችሁ። የማሳያችሁን ስቴፕ በደንብ ተከተሉ። በመቀጠል ልክ እንደዚህ ያመጣላችሁ፣ ኮንቲኑ የምትለዋን አንድ ጊዜ ክሊክ ታረጋላችሁ። ከዛ በመቀጠል እዚህ ጋር አፕሊኬሽኑን ሲያመጣላችሁ አፕሊኬሽኑ ላይ ታረጉና ልክ እንደዚህ ሴታስ ዲፎልት የሚለው ላይ ታደርጋላችሁ በመቀጠል ልክ እንደዚህ ፍቃድ እንድትሰጡ ይጠይቃችሁ ልክ እንደዚህ ኦን በማድረግ ፍቃድ አስጣላችሁ ልክ እንደዚህ ያመጣላችሁ አፕሮ ያርጋችሁ ሴታስ ዲፎልት የሚለው ይታረጋላችሁ ሁለተኛው ትሄዱና ቲክ ታረጋላችሁ ከዛ አሎ ብላችሁ ትፈቅዳላችሁ ለሁለቱም ፍቃድ ከሰጣችሁ በኋላ ኮንቲኒው የምትሏን አንድ ጊዜ ክሊክ ታረጋላችሁ ከዛ በመቀጠል እዚች ጋ ስልክ ቁጥራችሁን እንድታስገቡ ይጠይቃችኋል እዚህ ጋር ትመጡና የራሳችሁን ስልክ ቁጥር ልክ እንደዚህ ታስገባላችሁ። በመቀጠል አስገብታችሁ ከጨረሳችሁ በኋላ ኮንቲኖ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በድጋሚ ልክ እንደዚህ ከመጣላችሁ ኮንቲኖ ቢሎን ትጫናላችሁ። ከዛ በመቀጠል በስልክ ቁጥራችሁ ቬሪፍኬሽን ኮድ ይልክላችኋል። ራሱ አውቶማቲካሊ ቬሪፊኬሽኑን ኮድ ሲያስገባላችሁ ወደ ቀጣዩ ስቴፕ ያሸጋግራችኋል። በመቀጠል እዚ ጋ ደግሞ ፕሮፋይላችሁንና እንደዚሁም ደግሞ እዚህ ጋ ስማችሁ ስማችሁን ልታስገቡ ይጠይቃችኋል። የምትፈልጉትን ስም ታስገቡለታላችሁ። በመቀጠል ካስገባችሁ በኋላ ኮንቲኒ የሚለውን ማለትም this is ክሊክ ታረጋላችሁ። በመቀጠል እዚህ ጋር ሎድ ማድረግ ጀምራል እና እዚህ ጋር ሎድ አድርጎ ከጨረሰ በኋላ ልክ እንደዚ አይነ ፔጅ ያመጣላቸዋል። ስልካችሁ ውስጥ የምገኙትን ያደረጋችሁትን ስልክ ቁጥሮች በጠቅላላ እዚህ ጋር አንድ ባንድ ያመጣላችኋል። በነገራችን ላይ አፕሊኬሽን ዛሬ ከማሳያችሁ ነገሮች በተጨማሪ እጅግ በጣም ብዙ ጥቅሞችን ታገኙበታላችሁ። ነገር ግን ዛሬ አንዱን ነው ማሳያችሁ እና ልክ እንደዚህ ወደ አፑ ከገባችሁ በኋላ ሎድ በማድረግ ስልካችሁ ውስጥ የሚገኙትን እያንዳንዱ ኮንታክት እስካን ካደረገ በኋላ ልክ እንደዚህ በዘር ያመጣላችኋል። እና ተመልካዎቼ ዛሬ ማሳያችሁ ምንድነው፣ መግቢያ ላይ እንደጠቀስኩላችሁ የማናውቀው ሰው ሲደውልን እንዴት ፎቶውን ስሙንና እንደዚሁም የሚጠቀመውን የሶሻል ሚዲያ ማወቅ የምንችልበትን ዛሬ ነው የማሳያችሁ ማለት ነው። እና በመጀመሪያ ምንድን ነው የምታደርጉት የማታውቁ ሰው ስልክ ሲደወልላችሁ ስልክ ቁጥሩን ሴፍ ታደረጋላችሁ። ሴፍ ካደረጋችሁት በኋላ ወደዚህ መተግበሪያ በምገቡበት ጊዜ ስልካችሁ ሴፍ ያደረጋችሁትን ስልኮች ጠቅላላ አንድ ባንድ ያመጣላችኋል። በመቀጠል ምን ታደርጋላችሁ? ወደ ላይ ስክሮል ታደረጋላችሁ። እዚህጋ እንደምትመለከቱት ስልካችሁ ውስጥ ያሉትን ኮንታክቶች ፕሮፋይል ያመጣላችኋል። እና አሁን ለምሳሌ አንድ ስልክ ተደውሎልኝ ነበር ግን ልጁን ስለማላቀው ምን አደረኩኝ ሴቭ አድርጌዋለሁ ስልክ ላይ። እናንተም ሴቭ ያደረጋችሁ ስልክ ጋር ስትሄዱ ልክ እንደዚህ ያመጣላቸዋል። ለምሳሌ እኔ ጋ እንደምትወት ፕሮፋይል አለው ክሊክ በማድረግበት ጊዜ እዚህ ጋር የልጁን ማንነት ያሳየኛ ማን ነው ማለትም ለምሳሌ እሱ ስልኩ ላይ ሴቭ አድርጎ ፕሮፋይል አድርጎ የሚጠቀመው የራሱ ፎቶ ካለ ያንም ፎቶ እዚህ ጋር ያመጣላቸዋል እዚህ ጋር እንደምትወት ፎቶ ልክ እንደዚያም ቶልኛል እና እየደወረልኝን ስሙንና እንደዚሁም ደግሞ ማንነቱን እዚ ጋር ልክ እንደዚህ ማወቅ ይችላለሁ እና ፕሮፋይሉን ደግሞ ክሊክ በምታደርጉበት ጊዜ የሚጠቀማቸውን ሶሻል ሚዲያዎች ያመጣላቸዋል። ለምሳሌ ይህ ልጅ የሚጠቀመው ዋትሳፕ እና ፌስቡክ ይጠቅማል። እና እዚ ጋር ደግሞ ሌላ አዲስ ነገር ላሳያችሁ። እዚ ጋ የሚጠቀመው ዋትሳፕና ፌስቡክ ነው አደለ? ለምሳሌ የፌስቡክ ፔጁ ማየት ከፈለኩኝ አካውንቱ ማየት ፌስቡክ የሚለውን ክሊክ በማድረግበት ጊዜ ወይም ደግሞ የፌስቡክ አይከኗን ክሊክ በምታደርጉበት ጊዜ ትንሽ ሎድ ያደርግና ልክ እንደዚህ ያመጣላችሁ። ኮንቲኑ የሚለውን ክሊክ በምታደርጉበት ጊዜ ቀጥታ ምን ያደርግላችኋል? ወደ ፌስቡክ አካውንቱ ልክ እንደዚህ ወዲያውኑ በሰከንድ ውስጥ ያስገባችኋል። ማን ነው። ከዛ በቀላሉ የደዋዩን ስም ትክክለኛ እዚህ ጋር ታገኛላችሁ። አሁን እዚህ ጋር እንደምታዩት የልጁን ትክክለኛ ስም አምሶልኛል። እና በዚህ መንገድ የሚጠቀማቸውን ሶሻል ሚዲያዎች ማግኘት ትችላላችሁ ማን ነው። እና ተመልካቾች አሁን ያሳየችሁን መተግበሪያና አሁን ያሳየችሁን መንገድ በመጠቀም ብቻ በቀላሉ የማታውቁት ሰው ስልክ ሲደውልላችሁ የስልክ ቁጥሩን ባለቤት ስም ፎቶና እንደዚሁም እንደዚህም የሚጠቀማቸው ሶሻል ሚዲያዎች በዚህ መንገድ ማወቅ ትችላላችሁ። እና ተመልካቾች እንደነገርኳችሁ ያ አፕሊኬሽን ከዚህ በተጨማሪ ብዙ ጥቅሞችን ታገኙበታላችሁ የተቀሩትን በሌላ ቀን የማሳያቸውን ማን ነው። እና ይህን ነገር መጠቀማችሁ እንዳዘነጉ አሁን እንዴት አድርገን ይህን ጠቃሚውን አፕሊኬሽን ስልካችን ላይ እንደምጭል አሳያችሁ። በቀላሉ ፕሌይስቶራችሁ ላይ በመግባት አይከን ኮለር አይዲ አይከን ብላችሁ ሰርች በማድረግ ልክ እንደዚያ ፖ መጀመሪያ ላይ ይመጣላቸዋል። እኔን አፕሊኬሽን በመጠቀም በቀላሉ የሚደውሉላችሁን ሰዎች ማንነት በፎቶና በስም እንደዚሁም የተለያዩ መረጃዎችን ማግኘት ትችላላችሁ። የዛሬው ፕሮግራም እንድትጠቀሟቸው ምንም ጥርጥር የለኝም። ላይክና ሼር በማድረግ ለብዙ ሰው እንዲደርስ ማድረግ ትችላላችሁ። ሰብስክራይብ በማድረግም ደግሞ አዳዲስ መረጃዎችን በየዕለቱ በትኩሱ ማግኘት ትችላላችሁ። በቀጣይ በሌላ በአዲስና አስተማሪና ጠቃሚ በሆነ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁሉም ይመቻችሁ።